ሰላም ሰላም። ልጅ ሲወለድ ሴቶች ከሚያልፉበት የምጥ ጭንቅ ጋር የሚመሳሰል ስቃይን ስለሚያስከትል ህመም ልናወራ ነው። ይህ ህመም ሴቶችንም ወንዶችንም እኩል በስቃይ የሚያንቆራጥጥ ህመም ነው። ምን ይባላል? የኩላሊት ጠጠር። ይህ ጠጠር በዝምታ ቆይቶ ድንገት እንደሚያጠቃ ጠላት በድንገተኛ ስቃይ ብቅ ሊል የሚችል ህመም ነው። እንዴት እንደሚፈጠር፣ በምን ሂደት እንደሚያልፍና በምን አይነት የህክምና ዘዴዎች እንደሚታከም በአጭሩ እንቃኛለን። አፈጣጠሩ ጥቂት በጥቂት በኩላሊት ውስጥ ባሉ የሽንት መውረጃዎች ውስጥ ከሽንት እየዘቀጠ በንዑስና በአበይት አላቢዎች ዝም ሲባል ደግሞ በመሃል ቀጅ ውስጥ እየተከማቸ ቆይቶ እያደር የሚጓጉልና በመጨረሻ ጠጠር የሚያበጅ ሂደት ነው። ይህ ሁሉ ሲሆን በሚፈጠርበት ቦታ ላይ ምንም የህመም ስሜት ሳይፈጠር ይቆያል። ለዛ ነው እንደሚያደባ ጠላት የሚቆጠረው። በደንብ ከተዋቀረ በኋላ ስብርባሪዎቹን ወደ ታች ወደ ቅድመ ቀጂው መላክ ይጀምራል። እነዛ ሽርፍራፊዎች በጣም ጥቃቅን ከሆኑ ያለ ችግር ከሽንት ጋር እያፈተለኩ ወደ ውጭ ይወጣሉ። ያ የሚያሰቃይ የሚያስጮና የሚያንቆራጥጥ ህመም የሚመጣው የተፈጠረችው ጠጠር ከ5 ሚሜ ከፍ ያለች ሆና በቅድመ ቀጂ ውስጥ ስትሰነቀር ነው። እሷ ወንዶችን ምጥ እንዳያዛት ሴት ልታስምጥ ልታስጮህና ልታንከባልል ትችላለች። ሴቷን ብትሆን ከዚህ አታመልጥም፣ ግን የወለደች እናት ላይ ከተከሰተ ህመሙ እንደ ምጥ ህመም እንደሆነ ታውጃለች፣ ትመሰክራለች። ለዛ ነው ወንድ ምጥን የሚቀምሰው በቅድመ ቀጂ ጠጠር ነው ማለታችን። በዚህ ስቃይ የተጠቃ ወንድ ህመሙ ሲመጣበት በውስጥ ጭኑ አልፎ እስከ ዘር ፍሬው የሚወርድን ስቃይ ያያል። ነገር ግን ከዚህ መለስ ያሉ ህመሞች አሉት። ጠጠሩ በተፈጠረበት የሽንት አቅጣጫ ላይ የሚሰማ የሚያቃጥል ስሜት፣ በሽንት ሰዓት የሚከሰት የመለብለብ ስቃይ፣ ሽንት ላይ የሚታይ ደም፣ ማቅለሽለሽ፣ ማስታወክ፣ ማለዳ ማለዳ የሚበረታ የታች ጀርባ ህመም ምልክቶቹ ሊሆኑ ይችላል። ነገር ግን አንዳንድ ሰዎች ጠጠር ኖሯቸውም እንኳ ምንም ምልክት ሳያሳዩ ይቆያሉ። የአይነቱ ጠጠር እንደ ጸጥተኛ ጠላት ሊቆጠር ይችላል። በቂ ውሃ የማንጠጣ፣ ጨው የምናበዛ ቅባታማና ስኳር የበዛበት ምግብ የምናዘወትር አብዛኛውን ጊዜያችንን በመቀመጥና በመኝታ የምናሳልፍ ከሆነ እና ችግሩ በትውልድ ሐረጋችን ውስጥ በብዛት ከታየ ለጠጠር የተጋለጥን ነን። ከጠጠር ስጋት ለመላቀቅ በርከት ያለ ውሃ መጠጣት የመጀመሪያው እርምጃ ነው። በቀን ስምንት ብርጭቆ ጥሩ ነው። የሽንታችን ቀለም ፈዛዛ ከሆነ በቂ ውሃ የመጠጣታችን ምልክት ነው። ከምግብ ውስጥ ቀይ ስጋን መቀነስ፣ አሳ ከተገኘ እሱን በርከት ማድረግ፣ በአጠቃላይ ቁርስን እንደ ንጉስ፣ ምሳን እንደ ልዑል፣ ራትን እንደ ድሀ መመገብም የኑሮ ዘይቤያችን ማድረግ። ከዚህ በተጨማሪ በሳምንት 150 ደቂቃዎችን ለአካላዊ እንቅስቃሴ መመደብ ጠጠርን ለመከላከል አንዱ መላ ነው። ለመዋኘት ገንዳ ቢጠፋ እንኳ ረዘም ያለ ጠንካራ እርምጃ መራመድ ጤናን ያለ ገንዘብ መሸመት ነው። ከዚህ ሁሉ በኋላ በቂ መኝታ ሰዓትን መመደብ ያስፈልገናል። ይህ ሁሉ ሳይሆን ቀርቶ ጠጠር ከተከሰተ የሚከተሉት የህክምና ዘዴዎች አሉ። ህክምናዎቹ እንደ ጠጠሩ መጠን አይነትና፣ በሚያስከትላቸው ምልክቶች ላይ የሚመሰረት ነው። እነዚህ ዘዴዎች ህመም ከማስታገስ በተጨማሪ ልዩ ልዩ መድኃኒቶች፣ እንደ ጠጠሩ አይነት በድምፅ ሞገድ መሰባበር ሊቶትሪፕሲ፣ በሽንት ቧንቧ በኩል በሚገቡ መመልከቻዎች ጠጠሩን ማደን፣ ቆዳን በመብጣት ቀጥታ ከኩላሊት መዞ ማውጣት እና በሮቦት የታገዘ ዘመናዊ ህክምና ናቸው።